ከተማ ነዋሪዎች እህት ወንድሞቻቸውን አለፍ ሲልም ጓደኛ ዘመዶቻቸውን በድንገተኛ አደጋ ድጋሚ ላያገኟቸውና ላያዩዋቸው እስከ ዘላለሙ ተሰናብቷቸዋል። ዘውትር እየሰማ ነው። በየደቂቃው እያደመጥ ነው። ሁሌ አዲስና አስደንጋጭ የማይለመድ የተፈጥሮ ክስተት እውነትም ሞት ነው። ከሞት በላይ አሟሟት ደግሞ የከፋ ህመምን በሰው ልብ ውስጥ ጭሮ እህህ እያስባለ ከቀሪ ሆድ ውስጥ ጠባሳውን ጥሎ ለዘላለም ይቀመታል። ለንግስ በዓል የተጓዙ ወገኖቻችን የደረሰባችሁን አደጋም ይህንኑ ጠባሳ በእያንዳንዳችን ልብ ውስጥ ጥሎ አልፏል። ዛሬ የሻሸመኔያውያን ጥቁር ቀን ነው። ትላንት መጋቢት ስድስት ቀን ሁለት ሺ አስራ ሰባት አመተ ምህረት አመሻሽ ላይ የሰማ ነው አሰቃቂ መኪና አደጋ ልጆቿን ከጉዮዋ ነጥቆ ከክፋ ፈልቅቆ ለሞት አሳልፎ ሰጥቷቸዋል። ሻሸመኔ ከአንዱ ጥግ እስከ ሌላኛው ጥግ፣ ከአንዱ ጫፍ እስከ ሌላኛው ጫፍ በሀዘንና ሰቀቀን ማቅ ለብሳለች። በእንባና ለቅሶም ታጭባለች። የናፈቀቻቸው ወጣቶቿ እንደወጡ ቀርተዋል። ልጆቿ ነፍሳቸውን ተነጥቀዋል። ከአሁን አሁን እየመጡልኝ ነው ብላ ልጆቿን ዘርግታ ልታቅፋቸው ብትጓጓም ጨካኙ ሞት ከመንገድ አስቀርቷቸዋል። ለእቅፏ የዘረጋችው እጇም ጭንቅላቷን ይዛ እየዬ ብላ እንድታነባ አድርጓታል። ማን ይሆን የሚከሰስ? ማን ይሆን የሚጠየቅ? መልሱ የፈጣሪ ብቻ ነውና ምላሹን ለፈጣሪ በመተው ይህንኑ አሳዛኝ አደጋ በተመለከተ ቃላችን እናጋራችሁ ወደናልና እስከ ፍጻሜያችን ቆይታችሁ ከኛ ጋር ይሆኑ። ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስዕለታቸውን ሊሰጡ ገቡ። እምነት ጥንካሬያቸው በእጅጉ ያስቀናል። በተለመደው በሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከት ቁርስ አብረን ቀመስን። ተመራርቀንም ተለያየን። ከጠዋቱ ሶስት ሰዓት ላይ ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹን ከቀኑ አስራ አንድ ሰዓት ላይ ግን ወላይታ ሶዶ በዴሳ ወንዝ ሲደርሱ መኪናው ፍሬን በጥሶ ከተሳፋሪዎች መካከል አስራ ስምንቱ ምዕመናን ህይወታቸው ማለፉን ሰማን። እጅግ ልብ ይሰብራል። በእጅግ ማመን ይከብዳል። እነኛ ድንቅ ባለጽናት ኦርቶዶክሳውያን ደካንስ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ያሉት እስከወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልቤ መሪድ ሐዘን ተሰማኝ። ይህንን ያለው በአርባ ምንጭ ከተማ የመጨረሻውን ሽኝት ያደረገላቸው ታዋቂው ሙዚቀኛ ጆሲ ነው። ገና በቅርቡ የተወለደች አንዲት ጨቅላ ልጅ ያለው አንድ ተስፋ የሚባል ወጣትም በህይወት ካጣናቸው ወጣቶች መካከል አንዱ ነው። የልጁ ክርስትና ከሳምንታት በኋላም ነበር። ነገር ግን የጓጓለትን የልጁን ክርስትና ከቤተሰቦቹና ከባለቤቱ ጋር ሆኖ ሊደግስና ሊያከብር አልቻለም። ሞት ቀድሞ ወስዶታል። በርካቶቹ ወጣቶች በስራ ላይ የነበሩ፣ ለከተማዋም ሆነ ለማህበረሰቡ ብዙ አገልግሎትን የሚሰጡ፣ በእምነታቸው ጽኑ የሆኑ፣ ስለ ሃይማኖታቸው የታመኑ፣ በስነ ምግባርና በስራ ታንጸው ያደጉ፣ ሻሸመኔንም ሆነ ሻሸመኔያውያንን የሚያኮሩ ወጣቶች ነበሩ። እነዚህን ወጣቶች በአንድ ጀንበር ባጣት በእርግጥም በእጅጉ ልብ ይሰብራል። በእርግጥም ሁሌም አብሮን የሚውል የሚያደርግ የሚመስሉ ሞት ድንገት ይወስድናል። ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ልብ ሰባሪ ዜና ሰምተናል ማለት ነው። እውነት ይሄም አለ ፈጣሪ እንደወጣን ከመቅረት ያስቀረን ማለት ነው። መድኃኔዓለም ወጥቶ ከመቅረት እሱ ይጠብቀን፣ ከእንደዚህ አይነት አደጋ መድኃኔዓለም ይጠብቀን። እንግዲህ በጣም በሚያሳዝን ሁኔታ እነዚህ ወጣቶች እንግዲህ የአመታዊ ክብረ ባህል እንደማክበር ሲሄዱ፣ ሻሸመኔ ዛሬ ሀዘን ላይ ናት። እናቶች እያነቡ ነው። ብስማም አስራ ስምንት ሰው በአንድ ላይ አለቀ። በመሲ ላይ ግን የሰማሁት ሀያ ሰው ነው። እዚህ ጋር ደግሞ አስራ ስምንት ሰው አንድ ጊዜ እንግዲህ አሹቅ ነው የሆኑት በመኪና አደጋ። እግዚአብሔር አምላክ ይጠብቀን ከእንደዚህ አይነት ነገር ነፍስ ሲማር። እንዲሁም ጆሲ ደግሞ ያለውን እንግዲህ ሰምታችኋል ማለት ነው። በጽሁፍ ነው ያሰፈረው እሱም እስ እንግዲህ ተገናኝተው ቁርስ በልተው አብረው ተሸናኝተው፣ ዛሬ ታምረኛ ቀን ነው፣ አንተን ካገኘንማ ፎቶ ሳንነሳ እና ቪዲዮ ሳንቀርጽ ብለው ከጆሲ ጋር ቪዲዮ ፎቶ ተነስተው ቁርስ በልተው ተሸኛኙ ማለት ነው። ድምጻዊ ጆሲ ጋር ማለት ነው። እንግዲህ ከዛ በኋላ የተከሰተው ነገር እንግዲህ ትንሽ እንደሄዱ ያ መኪና አደጋ ተከስቶ እንደዚህ ህይወታቸው ጠፍቷል። እውነት በጣም በጣም ያሳዝናል። በጣም ልብ ይሰብራል። በአሁኑ ሰዓት ላይ ሞት ቀላል ነገር ሆኗል። ሞትን እየተለማመድ ነው ነው እንደ ቀልድ እያየነው ነው ነው ማለት ነው። በአሁኑ ሰዓት ላይ ኢትዮጵያ ላይ በቃ ሞት ብርቅ አይደለም። በአንድም በሌላም ወጣት እያለቀ ነው። በጦርነቱ እንደዚህ፣ በመኪና አደጋ፣ በትራፊክ አደጋ እንደዚህ እንዲሁም ደግሞ የሻሸመኔ ትራፊክ የሻሸመኔ ፖሊሶችም እንደዚሁ መረጃ አውጥተዋል። ነፍስ ይማር ብለው የሀዘን መግለጫ አውጥተዋሉ ማለት ነው። የፖሊስ መረጃ ላይም በጣም ያሳዝናል ማለት ነው። በአንድ ጊዜ አስራ ስምንት ሰው ማት አስራ ስምንት ወጣቶችን እንግዲህ ማጣት ያሳዝናል። እንደምታዩት እናቶች እያበዱ ነው። ቤተሰቦች በቃ አያውቁም። በጣም በሚያሳዝኑ ወጣት ወጣቶች ናቸው እኔ ቃል የለኝም እንደምል እውነት በጣም ይከብዳል። ከእንደዚህ አይነት ነገር ፈጣሪ አምላክ ይጠብቀን ሁላችንም። እንግዲህ በተለያየ ነገር ሰዎች እየሞቱ ነው። ራሳቸውን አጠፉ። የቀነኔን አልቅሰን ሳና በቃ ስለ ቀነኔ እያነባን፣ ስለ እናትየው እያነቡ፣ ቤተሰብ እያነባ፣ ህዝብ እያነባ የቀነኔ ሞት ይባስ ብሎ ደግሞ እንደውም ካላችሁማ ብሎ አስራ ስምንቱን በአንድ ቀን፣ ፈጣሪ ሁላችንም በአንድ ቀን መውሰድ የሚችል ሀይል አለው ጉልበት አለው። በአሁኑ ሰዓት ላይ እኔ የምላችሁ ነገር ሙስሊሞችም ኦርቶዶክሶችም እንጸል። ሁላችንም ጾም ነው በቃ እንጸል። እስኪ ወደ እሱ እንቅረብ። ና የእነዚህ ሞት እንኳን የንስሐ ሞት ነው። ንስሐ ገብተው ወደ ፈጣሪያቸው ሂደው ስለታቸውን አስገብተው ነው ከእግዚአብሔር ጋር ተገናኝተው ነው የሞቱት ወደ ቤታቸው የሄዱት ነው የሚባለው ቢያሳዝንም አሟሟቱ ሰው እየሰረቀ ይሞታል፣ እየዘሙተ ይሞታል፣ ቆሻሻ ነገር እያደረገ አይደለ። እነዚህ ግን ጽድቅ ቦታ ናቸው። በቃ ንስሐ ገብተው ብዙ ነገር አድርገው ሲመለሱ ነው። ገባችሁ? ክብረ ባህል እንትን ብለው ነው ቢሞቱ ማለት ነው እና ነፍሳቸውን በአጸደ ገነት እግዚአብሔር አምላክ ያድርገው። በጣም ልብ ይሰብራ። ለቤተሰብም እንደ ወጣትም በጣም ያማምሩ፣ ገና ሁሉም ወጣቶች ናቸው፣ በፎቶ ላይ እንደምናያቸው ማለት ነው። በጣም ያሳዝናል። እግዚአብሔር ከእነዚህ አይነት አደጋ ይጠብቀን ሁላችንንም እውነት በጣም ልብ ይሰብራል። እንደምታዩት ሻሸመኔ እያነባች ነው፣ ህዝብ እያነባ ነው። በጣም የሚያሳዝን ነው፣ ልብ የሚሰብር ነው እና ጆሲም እንግዲህ የገጠሙ ተገናኝተው ምግብ በልተው ተጋብዘው ፎቶ አብረው ተነስተው ዛሬማ ታሪካዊ ቅናት፣ አብረን ፎቶ ካንተ ጋር ሳንነሳማ እንለያይ ማንተን ካገኘንህ ብለው ፎቶ ተነስተው ቪዲዮ ተቀርጸው ትንሽ እንደ ሄዱ ነው እንግዲህ ወዲያውኑ የመኪና አደጋ ደረሰ ተባለ። አስራ ስምንቱ ሞቱ። በጣም ያሳዝናል። ግማሽ ራሱን ያጠፋል የቀነኒ እናትን ተመልከቱ እዚህ ጋር እዛ ጋር የነዛን ወጣት እናቶች ተመልከቱ። ወይም እግዚአብሔር ወይ እናቶች አነቡ ፈረደባቸው እውነት። የትዘታን ቤተሰቦችም ተመልከቱ። በአሁኑ ሰዓት ላይ ወጣት ወጣት እየተለቀመ እያለቀብን ነው እውነት። ንሳን ንግባ በቃ ወደ ፍጣሪ እንመለስ ማለት፣ በአንድም በሌላም ወጣት እያለቀ ነው። ኢትዮጵያ ባዶ ጇን እየቀረች ነው፣ በአሁኑ ሰዓት ያለው ነገር ማለት ነው። በጣም ከባድ ነው ይሄ ደግሞ ያሳቅቃል። ከእንደዚህ አይነት አደጋ ፈጣሪ ይሰውራል። ስለ ቀነኔም እንግዲህ አዲስ ነገር ምን አለ ካላችሁ፣ ስለ ቀነኔ አባት ለምን አልተጠየቅኩም፣ አንድም ጋዜጠኛ ሂዶ አባትን ለምንድን ያልጠየቀ፣ አንድም ሰው ሂዶ ኢንተርቪው አላደረገኝም፣ አንድም ሰው ስለ ልጄ አሟሟት የጠየቀኝ የለም ብለዋል። ለምንድን ነው ሄደው ኢትዮጵያ ውስጥ ያሉ ጋዜጠኞች አሉ፣ ሂደው ለምንድን ያልጠየቁ ልጃችሁ ምን ብላ ነበረ? ጥልስ ነበራት ወይ እንዲህ ነበራት ወይ? ለምንድን ነው ማይጠየቀው? ለምንድን ነው ከእነሱስ ማይጠየቁት? ማለት ስለ ልጃቸው አሟሟት እኮ መጠየቅ አለች። ልጅ እኮ በምን እንደሞተች አልታወቀም አይደል እንዴ? ስለዚህ ለምንድን ነው ማትጠየቀው? እውነት አንዳንዴ የሆነ የመለየት ነገር አለ ኢትዮጵያ ላይ ላለው እና የሆነ ነገር ሲሆን ጋዜጠኞች እየሄዱ ኢንተርቪው ያደረጉ እያቀረቧቸው ነው አደለ? ለምን ሂደው አባትን ማለት አንድ ቦታ ብቻ ነው እንትን ያሉት ኢንተርቪው እንጂ እቤታቸው ሂዶ ጋዜጠኞቹ ሂደው እንዴት ነው ምንድን ነው ብለው የጠየቋቸው ነገር የለም። ማንም ሰው ስለ ልጅ አሟሟት መጥቶ የጠየቀኝ የለም። ግን እናንተ ከፈቀዳችሁ አንዷ ለምን ልጠይቀው እፈልጋለሁ፣ ላገኙ እፈልጋለሁ፣ የልጅ የመጨረሻ ቃሏን መስማት እፈልጋለሁ ነው ያሉት አደለ ባለፈው ኢንተርቪው ሲያደርጉ ማለት ነው ቢቢሲ ላይ እና ከዛ ውጭ ምንም አይነት ነገር ሄዶ እንሳቸው ጋር በአካል ተገኝቶ ጥያቄ የጠየቃቸው የለም። መጠየቅ አለባቸው። ልጃቸው እንዴት ነው መጀመሪያ? እንዴት ነው ከሱ ጋስ ያላት ግንኙነት ምን ነበረ? መረጃ አለ። እናትም ሚስጥሩን አውቃለሁ ብላለች ሲባል ነበር ባለፈው። እኮ እናት ጋር ምንድን ነው ያለው? እናት እና ልጅ ምንድን ነው ያወሩት? ይበድላት ነበር ወይ ይደበድባት ነበር ወይ ጥርጣሬ ነበር ወይ ምን ነበር ወይ? ይሄ ሁሉ እኮ መጠየቅ አለበት። ማለት አንድ ሰው ከሞተ ከንቱ መሆን የለበትም ማለት ነው። እነዚህ ሰዎች አሁን ማንም አይጠየቅም። በትራፊክ አደጋ ነው የሞቱት። የእግዚአብሔር ነው የመጣ፣ ሰው አልገድላቸውም አደለ። በቃ መኪና ነው አንድ ላይ ነው ያለቁት። ግን እንደዚህ ግን ባልታወቀ ነገር ቤት ውስጥ በተዘጋ ቤት የሚሞቱ እህቶቻችን ባልሆነ ነገር የሚሞቱት እህቶቻችን ምን ገጠማቸው ማለት አለብን። ምንድን ነው ማለት ፍትህ ማለት አለብን። የትዝታ የውሃ ሽታ ሆነ ፍትህ ለትዝታ የትዝታን ነገር ዝም ብለን ረስተነዋል ማለትም በቃ ሞትን ተለማምደ ነዋል አዳዲስ ነገር እየመጣ ስላለ ይህኛው የትዝታን ስንል ቀነኒን ሳናስባት መጣችብን። ለቀነኒ ስንል ደግሞ ይኸው አስራ ስምንቱን በአንድ ቀን ውፍ አደረገብን። አያችሁ። ስለዚህ አሁን እኛ ለቀነኒን ፍትህ እንፈልጋለን እውነቱን የመንግስት አካል ያውጣልን። ለትዝታም እንፈልጋለን። የትዝታም ደግሞ የማይረሳ አሰቃቂ ነው፣ የትዝታ አሟሟት። ሁላችንም ግን እስካሁን አልተገኘም። ወንድምየው ባለፈው ምንድነው ያለ፣ እባካችሁ የህቴን ገዳይ ምንም ብላችሁ ኢትዮጵያን አደራችሁን አውጡልኝ ብለዋል፣ ፈልጉልኝ። መፈለግ አለበት መገኘት አለበት ሁላችንም ፍትህ እንበል። ኢትዮጵያውያን በያላችሁበት አፈላልጉ። የትዝታ ሞት ጀርባ ምንድን ነው ያለ? ኢትዮጵያ ውስጥ ቢሆን መንግስት አለ እንደዚህ ያለ መቼስ ማለት እንወዳለን አደለ? ከመንግስት ጋር ማለቃለቅ እንወዳለን የሆነ ነገር። ይሄ ግብጽ ላይ ነው የተደረገ። ስለዚህ ግብጽ ላይ ስለሆነ ምንድን ነው ችግሩ ያለው ነገር ምንድን ነው? እና ይህን ነገር ማወቅ እንፈልጋለን። ስለ ትዝታ ዝም አትበሉ። ፍትህ ለትዝታ። ትዝታን ማንረሳትም ሁላችንም አንርሳት። ለእነዚህም ለሞቱት ነፍሲ ማር ለቤተሰብ መጽናናት ያደልልን፣ ከእንደዚህ አይነት ክፉ ነገር ይሰውረን። እንግዲህ ጆሲ ልቡ በተሰበረ ሐዘን ገጥሞታል። እውነት ነው፣ ያሳዝናል። አብረው ፎቶ ተነስተው አብረው ቁርስ በልተው ቻው ተባብለው ትንሽ እንደሄዱ እንግዲህ የትራፊክ አደጋ አስራ ስምንቱን ጸጥ አደረገ ሲባል ውነት በጣም ማመን ራሱ ይከብዳል። ማለት ነው ሁላችሁንም ነፍሳችሁን በአጸደ ገነት ያኑረው። ቤተሰቦቻችሁን መድኃኔዓለም ያጽናና። ሌላ ምንም የምንለው ቃል ስለሌለን በምን ትጽናናላችሁ? ቤተሰቦች፣ ያሳዝናል። እንግዲህ ነፍስ ይማር ብለን ዝም ልንል ነው። ኦፍ ኧረ እውነት ያማል፣ ያማል። ብስማ ሻሸመኔን እግዚአብሔር ያጽናሽ ነው ምለው ሌላ ምንም አልልም።